አይደለም ሳኑ አለኝ። ዲያቆን ስዩም ህዳር ላይ ያለው ማለት ነው። ግን ግን የኔታ ልጠይቀው አንድ ጊዜ ብቻ፣ አንድ ጊዜ ቆየኝ። አሁን ድርሳነ ሚካኤል ቤተ ክርስቲያን ትቀበላለች አትቀበልም? ትቀበላለች ስዩም ኤርሚ ስለመለሰ ነው። መ አይደለም፣ አንተ መልስ እንጂ ቤተክርስቲያን አለ ሳይሆን ትቀበለዋለች አትቀበለውም? ትቀበላለች አለ። ቤተክርስቲያን ትቀበለዋለች፣ ግን ጽሑፉን ትትትደለ ይህን አስማት አይደለም። የኔታ እንዳልተማረ ተማረሰው፣ መሆን የለበትም አስማት ማለት ምን ማለት ነው? የኔታዬ፣ ስሞች ማለት ነው። እስኪ በቃል በቃል ስትፈቱት አስማት እንደ ምንድን ነበር የሚባለው? አስማት ማለት የስም ብዜት ነው። ተባረኩ አዎ፣ የብዙ ስም ማለት ነው። አስማት ማለት አስማት ማለት ስሞች ማለት ነው። በአማርኛ በደግ አስማት ይባላል። ስሞች ማለት ነው። የማን ስሞች የእግዚአብሔር ስሞች ተባረኩ። በቃ አሁን አርሶ ጋር ማውራት እንጀምራለን። አሁን አርሶ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው እንደዚህ ብለ ታምናለ? እኔ እንደዚህ ብዬ ነው ማምነው። የእግዚአብሔር ስሞች ብዬ ነው ማምነው። እርሶም ያምኑ ነበር፣ ያምናሉ፣ ማምንም አለብዎት። በጌታ አምናለሁ። አይ አሁን የእግዚአብሔር ስም ባባባባባባባባባኤል ላላላ የእግዚአብሔር ስም ነው። ቀቀቀቀቀቀ የእግዚአብሔር ስም ነው። ንገረኝ እስኪ የእግዚአብሔር ስም ነው ወይ አይደል? የትኛው የትኛው አለ ያዚ ጋር ሰው ይርትን ያለ ነው እሺ ቅርታ አ የእግዚአብሔር ስም ነው። አሁን ፀጠ ፀጠ ፀጠ የእግዚአብሔር ስም ነው አይደል? እዳር ላይ ያለ ነው አ እሱ እስኪ እስኪ ያኛው ስም ስሙን አምጡልኝ። አሁን እዚያ ቅድም ሲያነቡ የነበሩት የሆነ ካካ ከሚለው ነገር አይደለም። የእግዚአብሔር ስነስዱ ናቸው እነሱ። እሺ ይኸውልህ አሁን አንዱን ጥለ ሌላው አንጠልጥለ አይሆንም ግን እንካ ያው ድርሳነ ሚካኤል ጸሎት በእንተ ጸብአ ኩሎም አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካፍ ሎኤ ፍኤ ሎኬ ዋርናኬ ኳ ወአብሶላ አስቤክ አበሳኩ አሜ አውፅእ ኤቃ ኤጴ ካብሬው አርላ አዮን ያብሳት ፀፀፀፀፀ የእግዚአብሔር ስም ነውየ ሰባቱም ፀፀፀፀ የእግዚአብሔር ስም ነው። ሌሎቹ የእግዚአብሔር ስሞች እንደሆኑ አውቃለሁ። ፀፀ ደግሞ ከኔ የተሻሉ ሰዎች መመለስ ይችላሉ ስላሉ ቤተክርስቲያን መልስ ስላላት ከኔ የተሻሉት ይመልሳሉ። ሌላው ግን በእኔ አቅም የሚመለስ ነው የኔታዬ ስላመኑ በጣም ጥሩ አያችሁ ምዕመናን አሁን ወንድማችን ምን እያለ ነው የእግዚአብሔር ስሞች ናቸው ምኖቹ አስቤክ ይባላል እግዚአብሔር አበሳኩ ይባላል ሎኬም የእግዚአብሔር ስም ነው ፌኤ የእግዚአብሔር ስም ነው ብኤ የእግዚአብሔር ስም ባባኤል የእግዚአብሔር ስም ምንም የሚገርም ነገር ይሄ እስልምና የእስልምና እንኳ እንደዚህ ዘጠና ዘጠኝ የአላህ ስሞች ነው የሚል አንድ መጽሐፍ እዚህ ነበረኝ እና የሚገርምን ነገር ነው። በጣም በጣም ያሳፍራል። እኔ አፍራለሁ አ የእግዚአብሔር ስሞች ብዙ እንደመሆናቸውን አያውቁም። ምን ምን ምን የሚል እስኪ አሳየኝ ማስረጃ በመጽሐፍ ቅዱስ ቅዱስ አያውቁም ብቻ ነው የጠየቁት ሁኔታ በእግዚአብሔር ቃል አሳየኝ ብዙ ስሞች ናቸው ያሉት። ችግር የለውም አይደለም የንታ ያ ቃሉ አያውቁም አልከት የኔታ ደምን አይመልስሉ ቆይ ዲያቆንዬ፣ ቆይ እናንተ ኤርሚ፣ ቆይ የእግዚአብሔር ስሞች በጣም የእግዚአብሔር ስሞች አሉ። ግድ የለም። አዎ ግን የተገለጠው እኛ በመጽሐፍ ቅዱስ ላይ የተገለጠው አንተ ግን ኦርቶዶክስ የእግዚአብሔር ስሞች ብላ ያለችውን እነ ብፁዕ አቡነ ፋኑኤል ሁሉ ጭምር የተናገሩት ለምሳሌ ይሄንን መጽሐፍ ከማሳየት በፊት ቪዲዮ መረጃ ቪዲዮ ላሳይ። ምን ሚን ማለት ነው? አንዳች መድኃኒያ ያለ ለሚፋረድን ያለ መረጃ እዚህ ቤት ብናወራ ኦኬ በመረጃ ነው ምን አሉ ብፁዕ አቡነ ፋኑኤል የቅዱስ ሲኖዶስ አባል ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ ጋዜጠኛ ነበረች ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ በምንድን ነው የሚያልፉት ብላኝ ነበረ በአርጋኖን ነው በአርጋኖን ነው አርጋኖን የሚደግም ሰው ማንም አይነቀው እንዲያውም እንዲያውም እንደ እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋሕዶ ልጆች ባርቶስን መድገም ነው። ባርቶስን የሚደግም ሰው ይሄ ቫይረስ አይደርስበትም። እምነታችን ሁሉ በጸሎት የተደገፈ ከሆነ ስመ እግዚአሔር የምንጠራ ከሆነ ድንግል ማርያምን የምንጠራት ከሆነ ምን ያስፈራ? ድንግል ማርያም ልጆች ባርቶስ የምትባል የመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቃም። ለዚህ በሽታ መድኃኒቱ ጸሎት ብቻ ነው። ከጸሎት ውጭ መድኃኒት የለውም። እሺ ብፁዕ አቡነ ፋኑኤል የኢትዮጵያ ኦርቶዶክስ ርሰን የቅዱስ ሲኖዶ ሳባን መጽሐፈ ባርቶስን ግዙ እና አንብቡ ለኮሮና ጥሩ ነው ብለው ስላሉ እዚህ እስቲ በደንብ ብለን አመጣን። ስለዚህ የእግዚአብሔር ስሞች ተጎደ የተባሉት በዚህ ውስጥ የማርያም ማርያም ጸልዮ መጽሐፈ ባርቶስ ማለት ነው። አርጋኖንም አለኝ እዛ ጋር በአባ ጊዮርጊስ ነው የተጻፈው። ው የእሁድ ጸሎተ ባርቶስ ማርያም እንደዚህ እያለች ነበር ስጸል የነበረው። ይሄ እነዚህ ስሞች የማን ናቸው? ቀጥለው እናያለን። መጽሐፉ የሚናገረው እናያለን። ው ዶኦኮስ ተጽጉጡ ኩጊያ ጥናዊ ሬዋ ምንድን ናቸው እነዚህ በኋላ ተሰሙታለችው

ግዞን ቆኖነኪ ቆኖኖኪ ታታታ ተቱጣጤ ቱቱታ ቱታ ቲቱ በእነዚህ ቃሎችህ ስጋህን ደምህን አስብ። ሶስቱ ስሞች በፊት እንደ ባህር አሳ ወጥመድና አጋንንትን ማሰሪያ ናቸው ካለ በኋላ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ አሁን እስ ብተሰሩት ማለት በእነዚህ ስሞችህ ኃይልህ፣ ስለ እናትህ፣ ስለ ድንግል ማርያም፣ ስለ ቅዱስ ስጋና ስለ ክቡር ደምህ ብለ ሀጥህን መሆንን እኔም ብላ ማርያም የጸለየችው ጸሎት ነው። በእነዚህ ምን ስሞችህ የትኞቹ ሀርዛን ርዛን ሀርዛን ሀርዛን ግዞን ቆኖኖኪ ይ ቆኖኒክ ታታታታ ተቱታ ፔ ቱቱታ ቱታ ቱታ የኢየሱስ ክርስቶስ ስም ነው። ይሄ ሁሉ የኢየሱስ ክርስቶስ ስም ነው። በኦርቶዶክስ ይህን ነው ድገሙ ያሉት ብፁዕነታቸው፣ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ፋኑኤል። የቤተክርስቲያኒቱ ነው ማለት ነው መጽሐፉ። ለዚህ ነው ይኸው፣ ድጋሚ ደግመዋለሁ። አንዴ፣ እዚህ ቤት ማምታታት የሚባል ነገር የለም። ሁለት ሦስቴ ሰው አስቦ መግባት ነው ያለበት። ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። በምንድን ነው የሚያልፉት ብላኝ ነበረ። በአርጋኖን ነው። አርጋኖን ነው። አርጋኖን የሚደግም ሰው ማንም አይነካው። አርጋኖን አርጋኖን መምጣት አለበት። መጽሐፍ አርጋኖን አባ ጊዮርጊስ ዛአልጫ አይቲንክ ማኖ እንዴት ነው አባ ጊዮርጊስ ርሚያው አንተ በጣም አንዳንዴ ውቃላ ማቀላዊ ነገሮች ናእንዴ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መብቴ ነው።